አንተ ስትመጣ ልክ እንደ አንተ አይነት ህይወት ያላቸው በጣም ብዙ ወጣት ወንድሞች አሉ። በጣም ብዙ በጣም በብዙ አይነት ህይወት ውስጥ ያለፉ እና የአንተ ህይወት ለእነዛ ሰዎች እግዚአብሔር ትምህርት ቤት ሆኖ በጣም ብዙዎችን ትለውጥበታል። ክርስቲያኖች፣ በዚህ አጋጣሚ ምናልባት ሁላችሁም ይሄንን ሀሳብ እያደመጣችሁ ከሆነ በተለይ በሱስ ውስጥ ያላችሁ ወንድም እህቶቻችን በጣም ከባባድ በሚባሉ ለምሮች ውስጥ ያላችሁ እህት ወንድሞቻችን ይህን እየሰማችሁት ከሆነ እስከ መጨረሻው ሰዓት ድረስ አብራችሁ እንትሆኑ በረሮ እግዚአብሔር ስም ጠይቃለሁ። እንግዲህ ፍራንኮ ያው ብዙ ሀሳቦችን ጠንከር አድርገን አነግረ። ምክንያቱም አንተ ለእናታችን ቤተክርስቲያን በመንፈስ የተወለድክ ህፃን ልጅ ነህ ማለት ህፃን ማለት እንድንልበጣም እያለና ብዙ ጊዜ ለቤተክርስቲያን አዲስ የሚሆኑ ሰዎች ልክ እንደ ህፃን ተደርጎ ይቆጠራሉ። አንድ ህፃን ልጅ አጥንቱ እንደማይተነክርለት ሁሉ፣ በጊዜ በራሱን ሁሉ መራመድ እንደማይችል ሁሉ፣ መቆም እንደማይችል ሁሉ፣ ራሱን ሁሉ ምንም ነገር ማድረግ እንደማይችል ሁሉ፣ በዛው ልክ ለቤተክርስቲያን አዲስ የሆኑ እህት ወንድሞቻችን በዛው ልክ ሁሉ ነገር በአንድ ጊዜ ሊያደርጉት ሁሉንም ነገር በአንድ ጊዜ ሊችሉት አይችሉም። እና ልክ እንደዛ በመንፈስ ህፃን የሆኑ ሰዎች ማስተላለፍ ያለፍንም መልእክት በአጠቃላይ በፍቅር እናስተላልፋለን። ብዙ ጊዜ ሰዎች በብዙ ነገር ከራሳቸው ጋር ሲጋጩ በጣም በብዛት ሰዎች የሱስ መንገድን አማራጭ አድርገው ይስሉታል። በነገራችን ላይ የሱስ ህይወት በጣም ከባዱ ነገር ፍራንኮ፣ እኛን አደለም፣ እኛን ብቻ አደለም የምናጠው ማለት ሰዎች የራሳቸውን ያውጡታል። በመጀመሪያ በሱስ ህይወት ራሳቸውን ብቻ ሳይሆን ቤተሰባቸውን ይዘን ያጡታል። ቤተሰብ ሆን ይፈን አንድ ጊዜ እናታችሁ ታማባችሁ፣ እናታችሁን ማሳቀም አቅቷችሁ የሱስ ህይወት በጣም ብዙ ነገራችሁን ጋርዶባችሁ እያነባችሁ ከባድ ጊዜ ነው ያሳልፋችሁ፣ ህይወት ወንድሞች ትኖራላችሁ። የምትወዱት አባታችሁ ታሞባችሁ፣ የሱስ ህይወት በጣም ብዙ ነገራችሁን ክልሎባችሁ፣ በዛ በሱስ ህይወት ውስጥ በጣም ብዙ ፈተናዎች እናሳልፋችሁ፣ ከዛ ከሱስ ህይወት መውጣት አቅቷችሁ አባታችሁን ህመም እየተመለከታችሁ እንደውም ታሳም ያለፈ ይቀበላችሁ በጣም ብዙ ሰዎች ትኖራላችሁ። ትልቁ ነገር ምን መሰላችሁ? ሰዎች ነፃ የሚያወጣቸው አምላክና አባት እንዳላቸው ሲዘነጉ፣ በጣም ከባድ ሆኖ ውስጥ ይወድቃሉ። በየትኛውም አይነት ህይወት አጋጣሚ በየትኛውም አይነት ህይወት አካሄድ ሁላችንም ልንረሳ የማይገባው ትልቁ መሰረታዊ ነገር ምንድነው መሰላችሁ? ነውራችንን በደላችንን ሁሉ ሸፍኖ ከልሎ ለንስሐ ህይወት እንድንመላለስ አድርጎ ተስፋ ምናደርጋት መንግስተ ሰማያትን እንድንወርሳት የሚረዳን የሚያግዘን አምላክና አባት አለን። እርሱም ደግሞ ክርስቶስ ኢየሱስ ነው። ሰዎች በጣም ብዙ ጊዜ በህይወት አጋጣሚ በጣም ከባድ ነገር ሲያጋጥማቸው አማራጭ የሚያደርጉት ነገር በአጠቃላይ ሳያስቡት ከባድ ወደ ሆነ ውድቀት ይመራቸዋል። በጣም ከባድ ወደ ሆነ ውድቀት። በጣም ብዙ ሴቶቻችን፣ ይቅርታ ለዚህ ቃል አጠቃቀሚ በዚህ ሰዓት ስጋቸውን መሸጥ እየኖሩ ያሉ ያሉ በጣም ብዙ ሴቶቻችን ወደዚህ አይነት ህይወት የገቡበት መንገድ በነገራችን ላይ በጣም በጣም በጣም የሚያስገርምና በጣም የሚያስደንቅ ነው። እንዲህ አይነት ስራ ሰራለሁ ብሎ አይደለም ብዙዎች ወደ አዲስ አበባ የመጡት። እንዲህ አይነት ስራ ሰርቼ ህይወት ያልፈልኛል ብሎ አስቦ አይደለም ብዙዎች ወደዚህ ህይወት ውስጥ የገቡት። እነሱ ያሰቡት ሌላ ነገር ሆኖ ሳለ ነው ያላወቁት ስህተት፣ ያላሰቡት ነገር ከባድ ወደ ሆነ ማጦስ፣ ከባድ ወደ ሆነ ጨለማ የሚቀጣቸው። ክርስቲያኖች አባቶች እንደሚሉት ከብረት ዝገት፣ ከእንጨት ጭስ፣ ከሰውም ደግሞ ስህተት አይጠፋም። ሁላችንም እንበድላለን፣ እናጠፋለን

ሳይመለሱ ወይም ደግሞ የሆነች በጣም ከባድ ምግባት የሆነች አጋጣሚ በህይወታቸው ውስጥ ስታጋጠማችሁ መልሳት የሌለባቸው አንድ ትልቅ ነገር አለ፣ ክርስቲያኖች እርሱም ደግሞ ካላችሁበት ችግር ካላችሁበት ጨለማ ካላችሁበት ከባድ የሆነ ፈተና ነጻ ሊያወጣችሁ የሚችል አምላክ እና አባት እንዳላቸውቻችን እናታችን ናት። እናታቸው ቤተክርስቲያን የክርስቶስ ኢየሱስ እናት ልጆቹ ሁሉ ለደች ጊዜ ልጆቿ አባታቸውን እንዲመስሉላት እንደምትፈልግ ሁሉ ቤተክርስቲያን እናታችንም አባታችን ክርስቶስ እንድንመስልላት አድርገን ያሳደገችን እና በዚህ ህይወት አጋጣሚ ላይ ከባባድ የሆነ ነገር በሰው ህይወት ውስጥ ይመጣል። ለሰው ለመናገር የከበዳችሁ ነገር ገጥሟችሁ ሊሆን ይችላል ክርስቲያኖች። በዚህ አጋጣሚ ሰው አይሰማን መኝታ ቤታችን ገብተን ብርድ ልብስ ራሳችን አፍነን ሰው እንዳይሰማን ስቅ ስቅ ብለን አልቅሰን የምናውቅ ሰዎች አለን። በህይወታችሁ በጣም ብዙ ከባድ ፈተናዎች ይመጣሉ። ብነቃ ከባድ በሆነ ሱስ ጣት ያቃነውላ እናገኛለን የምናስብ ሰዎች ዓለም የነጠቀችንን ሰላም ዓለማልስልን ዓለም የነጠቀችውን ሰላም ለማንም መልስ አታውቅም። ለጊዜው ሊመስልን ይችላል የሆነ በመሸታ ቤቶች በጭፈራ ቦቶች ገብታችሁ በቃ በጣም ብዙ ዋችሁ አብዳችሁ ዘላችሁ ጭራችሁ የሆነች ሰላም ያገኛችሁ መስሏችሁ ሊሆን ይችላል። አንዳንድ ጊዜ በጣም የሚገርማችሁ ነገር በእንደዚህ አይነት ህይወት ውስጥ የሚያልፉ ሰዎች ለሰው ኦኬ ለታይታ ማለት ነው። በብዛት የተደሰቱ አስመስለው በጣም አክት ያደርጋሉ፣ ነገር ግን ቤታቸው ሲገቡ ብቻቸውን የሚያለቅሱት እነሱ ናቸው። እመኑን ዓለም የነጠቀቻችን የነጠቀቻችሁን ሰላም ዓለም መልሶ አሰጣችሁ። ሰላምን መልሶ መስጠት የሚችለው የሰላም ንጉሥ የሆነው ጌታችን ኢየሱስ ክርስቶስ ነው። ስለዚህ ሰላም ያጣን ሰዎች የባካችሁ፣ በዚህ አጋጣሚ ሀይስኩል የምትማሩ ወጣት እህት ወንድሞቻችን፣ በኮሌጅ ውስጥ ያላችሁ፣ በዩኒቨርሲቲ ውስጥ ያላችሁ በጣም ብዙ ነገር ያስጨነቃችሁ፣ በቃ በጣም መግቢያ ቀዳዳ ያጣችሁ ተጨንቃችሁ ያላችሁ ሰዎች እመኑኝ፣ የከበዳችሁን ሸክምና ጭንቀት የሚያቀለው ክርስቶስ እንጂ ሰው የቀረጸው ፕሮጀክት አይደለም። ሰው የቀረጸው ፕሮጀክት ለእናንተ የደቂቃ የሆነን ደስታ ብቻ ነው ሊሰጣቸው የሚችለው እንጂ ዘላለማዊ ደስታን አይደለም። ቦ በአንዳች ነገር ተስፋ ስትቆርጡ ገብታችሁ መስከረን እንዳታስቡ። መጠጥ ምሽታ ቤት ገብታችሁ መጨፈረን እንዳታስቡ። ከማታውቁት ሰው ጋር በርኩሰት በመገናኘት በሩካቤ ስጋ በመተኛት ዓለም የነጠቃችሁን ሰላም እናገኛለን ብላችሁ እንዳታሰቡ ኮንሰርት የሚያሳድዱ ሰዎች ገጥሟቸው ያቅ እንትና ዛሬ እንትና አሉ ኦ ዛሬ አርቲስት እንትና ምናምን ዛሬ እንትን ከዛ በቃ እንጥል እስከሚወርድ ድረስ ይ ይዘልልናል ይዘልልናል። ኮንሰርቱ ያላል መጀመሪች ላችሁ በኮሌጆች ላላችሁ ግን ሰራፈላ ላ እየሞከራችሁ ወጣት ወንድሞቻችን፣ ምንም አይነት ፈታ ገጥማችሁ፣ ምንም አይነት ነገር ቢያስጨንቃችሁ፣ ምንም ነገር ቢከራችሁ ለሰው እንኳን መንገር የከበደችው ነገር ውስጥ ቢመላለስ በጣም ብዙ ተታለዋል። ክርስቲያኖች፣ ወንድሞች አለም የነጠቀችን ሰላም መልሶ ሊሰጠን የሚችለው የሰላሙ ንጉሥ የእምነታችን ጀማሪ እና ፈጻሚ የሆነው የአዲስ ኪዳኑ ሊቀ ካህናት ክርስቶስ ኢየሱስ ብቻ ነው እና በደንብ በደንብ ልንበረታ በደንብ ልንጠነክር ይገባል። ራሳቸውን ወደ ቤተክርስቲያን ለማቅረብ ሌለው አንዳች ስህተት ከሰራን በኋላ ብዙዎች ለምንድን ነው ቶሎ የማይመለሱት? ለምሳሌ ሰው የሱስ ሕይወትን አንዴ ከጀመረ በኋላ በጣም ከባድ የሆኑ ልምዶችን አንዴ ከጀመረ በኋላ ለምንድን ነው

ሰዎች ኃጢአት ከሰሩ በኋላ ክርስቶስን ከበደሉ ክርስቶስን ካሳዘኑ በኋላ ይጠጡ ጸጸት መጥፎ የሆነ ጸጸት ማለት ማለት ከክርስቶስ የሚያረቃቸው ነው። ከክርስቶስ የሚያሸሻቸው ነው። ኃጢአትን ከሰሩ ኃጢአትን ካደረጉ በኋላ ክርስቶስን ከበደሉ በኋላ ከኃጢአታቸው አጥቦ ሊያነጻቸው የሚችለው ክርስቶስ ሆኖ ሳለ ግን ራሳቸው የሚያረቃቸው ጸጸት ነው። እኔ እኮ የቆሸሸ ሰው ነኝ። እኔ እኮ ክርስቶስን የበደቁ ሰው ነኝ፣ እንዴት ቅዳሴ ያስቀድሳለሁ፣ እንዴት ኪዳነ አደርሳለሁ፣ እንዴት ቤተ ክርስቲያን እገባለሁ የሚል መጥፎ የሆነ ጸጸት በአይምሯቸው ይመጣል። ይሄ የትኛውም ክርስቲያን የሆነ ሰው ሊያው በክርስቶስ የሚያምን ሰው ሊጸጸተው የማይገባ ጸጸት ነው።